ሰላም ዐለይኩም ወራህመቱላሂ ወበረካቱህ ውድና እየተከበራችሁ የበጎ የኢትዮጵያ ቤተሰቦች እንዴት ናቸው? ነው ያለው። እኛ አልሐምዱሊላህ ሰላም ነኝ። እንግዲህ ዛሬ እንዳሳየኋቸው ማለት ነው ደስ ብሏታል። ሰሞያ ያው በሰው መገረፉ ደስ ባለኝም ግን ያቺኛዋ ልጅ በጣም አብዝተው ነበር እና ያው እንግዲህ እንደምታዩት ሰሞያም እምባ ለራፍ እያለች ነው። በነገራችን ላይ ሁለቱ ብትገረፈው አሪፍ ነበር። ያቺኛዋ እራሷ ብትገረፍ አሪፍ ነበር። ጥሩ ነበረ ማለት ነው። ምክንያቱም በቱንም እሱንም ለቃ ምናምን መሄድ አልነበረባትም። በቃ እኔ ኢንዲቪዲዮ አይቻሉ ሁለቱ መገረፍ አለባቸው። በዛ እስማማለሁ እና የችም ራሱ በተገኘችበት መገረፍ አለባት፣ ስትገኝ ማለት ነው። ተፈልጋ መገረፍ አለባት ነው ያሰባል። ለማንኛውም አልፈልገውም እንዳታገኝ ልታገኝም እንዳታሞክር ምናምን ምናምን እያለች ነው። እስኪ አንድ ኢንዲቪዲዮ ጀባል ባላችሁና ከዛ የምትለውን እንስማት ማለት ነው። ከጎንደር ሆኖ የሆነ ነገር ሁንኩቤ ቢ አንደኛ በኔጮስ እንዳይሆን፣ ሁለተኛ፣ በዛ ላይ ደግሞ እዛ ጎንደር ውስጥ የሆነ ነገር እንዲሆን ስላልፈለኩኝ ነው ማለት በእርግጥ ምንም አይሆን ይኸው፣ በሰላም መጣ ማለት ነው። ስለዚህ ለዛ ነው እንጂ እኔ ከዚህ በኋላ እኔ አገባኝም ሳይድ እንዳትከተለኝ፣ እንዳትመጣ፣ ሲፈጠር አታገኘኝም። እኔ እንደ እኔ ማለት በቃ በአጭሩ እኔ ከሳይድ ጋር መገናኘት አልፈልግም። እኔ በቃ በጣም ይቅርታ፣ ተመልካቾችንም ይቅርታ ጠይቃለሁ። በዚህ አጋጣሚ ተገናኙና ምትሉኛላችሁ፣ በጣም ይቅርታ ማለት ነው። አልገናኝም። የማልገናኝበት ምክንያት የራስ ምክንያት አለኝ። ምክንያቱ ምንድን ነው? አንደኛ እኔ ስለ ወንዱ ልጅ እራሱ አውርቼ መልስ እንኳን አልሰጠበትም። ዝም ምን ያለው እነውም አይደለምም ምናምንም ብሎ አብራርቶ አልሰጠም ማለት ነው። ምክንያቱም አሁን አይደለም እንዳይል ችግር ነው፣ ነውም እንዳይል ችግር ነው። ስለዚህ አዩ ብቻ አይደለችም ችግሬ። አዩ ደግሞ እንደምታይዋት ናት። እኔ ከአዩ ጋር እንደ ጭራሽ እኔ እንጃ የመኖር እኔ አዩ የባለ ሚስት ሆና እንኖራለን የሚል ህልምም እንትን የለኝም ማለት ነው። ስለዚህ ከአዩ ጋር ከባለቤት ጋር እንኖር እኔን አትፈልገኝ፣ እኔን ተወኝ ነው ምሎ በአጭር አማርኛ ማለት ነው። እና እንደገና ደግሞ ከዛ ከሀረር ተመልሼ እራሱ እንትን ዲኤምሲ ሪል እስቴት እራሱ ሂጅ የነበረ ማለት ነው። ከሀረር መስ እና በዚህ አጋጣሚ ሳይድ እንዲፈልገኝ አይደለም ከአገር አገር የምዞረው ማለት ነው። ሳይድ እንዲፈልገኝ ብቻ አይደለም የልጆች እናት ነኝ፣ የወደፊት እያስተካከልኩ ነው ማለት ነው። ስለዚህ ያው ለሳይድ እንዲፈልገኝ የመሯሯጥ ከመሰላችሁ አይደለም። ለምን እኔ የሆነ ቦታ አንድ ቦታ ቁጭ ብል፣ አገሪቷ ሰፊ ናት። ሳይድ ለዚህን ደረጃ በየቦታው ካሜራ የለው አያየኝም ማለት ነው። ስለዚህ እንደዛ ነው ማለት ነው። በአጭሩ ዴሚሲ ሪስቴት ምሄጄ የነበረ ከሀረር ተመልሼ፣ በዚህ አጋጣሚ በእናንተ ምክንያት ተሸልሚያለሁ በጣም አመሰግናለሁ። በተመልካቾች የምትለው ስላለሽ እኛም ደስ ብሎናል። እንኳንም ተሸለምሽ ያው ጎበዝ ነሽ ሽልማት ይገባሻል፣ በጣም በብዙ ነገር ማለት ነው። ግን አንድ ጥፋት አለብሽ። ጥፋትሽ ምንድን ነው? ባሎሽንም ቤትሽን ሴተሽ መጥፋትሽ መኮበለልሽ ይህ ነገር ቢታረም ሰይድ እንደው ሲያገኝሽ በቃ ያዩን ግማሽ ቢቀጣሽን ፈቃደኛ ማለት ነው፣ መቀጣት አለብሽ። ግዴታ መቀጣት አለብሽ። ለማንኛውም እንኳንም ተሸለምሽ፣ ሕልምሽን መላ ያሳካልሽ። ግን ብዙም አትደሰች አዩ ስለተገረፈ። ምክንያቱም አንቺም ተጠፋሽበት ስትገኝ የሚጠብቅሽ ነገር አታውቂም። ስለዚህ ተጠንቀቂ ማለት ነው። የሳቁት ይደርሳል፣ የጠሉት ይወርሳል ይባላል በሀገራችን ማለት ነው። ነተራ ሲተረት ሰምቸ ነው ሰምተሻል ማለት ነው። ስለዚህ ብዙም አትደሰች ስለተገረፈች ማለት ነው። ስለዚህ ምክንያቱም አንቺም ምንጠጠፋሽ አትቀሪም፣ ስትገኝ ምን እንደሚጠብቅሽ አታውቂም። ጭራሽ ጭራሽ ጭራሽ እኮ በቃ ገረፍካት በእርገጣ እርገጣ እርግጣት ሀዩናት እርግጣት ሀዩናት እያለሽ ነበር ማለት ነው። ለማንኛውም ከባድ ነው። ያው አንቺም ተናግራሻለች፣ ተተርባለች። የዛን ብድር ነው መሰል የተሳደበችበት የተናገረችበት። እና ያው ሳይድም እንደምታመሰግን ተናግራለች። ሳይድ ሀቂቃት ልክ ነው ያደረገው ግን ደግሞ ያው አንቺም እንደዛው እንደው በተገኘት ስትገኝ ብትቀጭ ደስ ይለኛል ስልሽ ነው። ለማንኛውም እስኪ ሙሉ ቪዲዮ ልጋብዛችሁ ማለት ነው። እርግጥ ወርግጣት የአንሳታ ላይ ኡነት የምትልበት ነው ማለት ነው።

እናለናለኝ ይህ እውነት ይገባታል። በጣም ነው የሚገባት፣ እንደውም ያንስባታል። እንደውም ሳይት በቀበቶ ነው የመጣው እውነት። ሳይት እንደዚህ እንደውም አይመጣም፣ እንደዚህ በቦክስ ምናምን ነው እንደዚህ የሚመጣው ማለት ነው። የሚሳቀው እንደውም ያዝኑላችሁ። አዲስ ፍቅር ግን በጣም አበዛችሁ። እውነት ይገባሻል። በደንብ ነው የሚገባሽ እን

ለምን ትሄዳለህ? አሁን፣ እሷ ለምን ትሄዳለህ የምትለው የምንገናኝ መስሏት ነው እናገኝሃለሁ ብዬ ወይለ እስከ ዛሬ ሄድ የምትለው በቃ ትሄድ፣ አያገኛትም ነው አሁን። ግን ሀረርና ስለው ሀረርና ስለው የምንገናኝ ስለመሰላት ብቻ እንግዲህ ሳይድ ካላገኘዋት እኔ ከዚህ በኋላ እንደሚሆን አናውቅም። ቀጣይ ደግሞ ሱመያ ተገይታ ትገረፍ ወይስ አትገረፍ? ሱመያ ተገይታ ትገረፍ ወይስ አትገረፍ? አዎ መገረፍ ትንሽ አለባት፣ ምክንያቱም በቃ መኮብለል አልነበረባትም። ሜናክል ታስፈልገውም አይገባም ነበር መኮብለል። ትንሽ መገረፍ አለባት፣ ብዙም ባይሆን ማለት ነው። ያ ሀዩን ግማሽ ማየት አለባት። ያው ባይገባትም ባይገባትም ይገባ ብቻ አላውቅም። ትንሽ ግን መገረፍ እንዳለባት ጭንቅላት እየነገረኝ ነው። ለማንኛውም ይህንን ይመስላል። እንግዲህ ደግሞ ነገ ከነገ ወደ አመኔዛው እንዳይመጣ አላውቅም እኔም እንዳዝቀረጥ እያረኩ ይዤ የምመጣ ይሆናል። ሰላማችሁ ብዝት ይበል። ሰላም አለይኩም።